ቴዲ ሐዋሳን ህዝብ ፊት ሊበላው የጓደኛውን አካውንት ሰጥቶ በዚህ አስገባ የማቅዶ የኢትዮጵያ ህዝብ ግን ምን ያክል ጂቢያንስ ጃፒያንስ ደደብ። የኢትዮጵያ ህዝብ ግን በዚ ራውል የትኛውንም አጋጣሚ ተጠቅሞ መጫወቻ ነው የሚያደርጋችሁ፣ መጫወቻ። እናቴን ጠንቅቅ ያውቀዋሉ። እንዲአንተ ምኑ ነው ጠንቅቄ ነው የማውቀው ቴምር ታሳዝነኛለች እናቴ ግን ምንም አታመጣም ምንም እሱም ያውቃል የሚሰራውን ተንኮሎች ይዘጋጅባቸዋል እንዲህ ዝም ብሎ እንትን አይልም ፋውል ነው የሚያስነካ ተናጋሪ ነው ምናምን ይላል ከዛ ያጣጥማል አሁን ደግሞ ቴዲ ሐዋሳ ትንሽ እንትን አድርጋበታለች ቴዲ ሐዋሳ ሰውን አስነሳበትና ምናምን ነገር በውስጥ መስመር መጥቶ ምናምን ወየ ይለኛል ምናምን። እሱ ይሄ ነገር ይመቸዋል፣ ይመቸዋል። ያውም ቴዲ ሐዋሳ እዚህ ጉዳይ ላይ ባታስገቢው፣ ባታስገቢው ይከፍልሽ ነበር። እናቴ ሊ አንጄ መንገድ ሊሆል ሰውየው ጫጫ ሰው ነው። ቴዲ ዋሳ እንዲህ ይናገራል። እንዲህ ሲናገር እንዲህ ይህን አካውንት እዚህ ስናገር ቴዲ አካውንቱ ልክ አይደለም ብሎ ይመጣል። እሱ ቀድሞ ነው የሚያውቀው። አንቺ ሰው ነግሮሽ ሰው ነግሮሽ፣ እንዴት ይሄ አካውንት እኮ ምናምን ብሎ ሌላ ሰው ደውሎ በሶስተኛው ቀን ምናምን ነው የመጣው። እሱ ይህን ሁሉ አስልቶ ነው ቁጭ ብሎ የተረገበ ሰው እኮ ነው እግዚአብሔር አንቺ ቴዲ የዛኑ ሰዓት የዛኑ ቀን እንዴ ይሄ አካውንት እኮ ምናምን ብለሽ ጭንቅላትሽ እንትን ላይ አልመጣ አልመጣም። ምክንያቱም እስቲ ቆይ ላስገባሽ ብለሽ ብታስገቢው እንዴ ይሄ እኮ የተሳሳተ አካውንት ነው ምናምን፣ ስሙን ይነግራል። አየ አንተ ግን ሰው ነው የነገረ፣ ከወጣ በኋላ ሰው ነግሩ፣ አካውንቱን አጣርተው ምናምን ከዛ በሶስተኛው ቀን መረጃ ምናምን ምናምን ብለሽ ውካታ ፈጠርሽ። እሱ ደግሞ ተዘጋጅቶበት ነበር። ማፊያ ነው ማፊያ ነው። ቴምር ናት የምታሳዝነኝ። ቴምር ተበልታለች፣ ሿ ሰርቷታል። ቴዲ ግን ምንም አታመጣም። ቴምርዬ ምንም አታመጣም። እኔ አስር ሺህ ዶላር ላኪልኝ ላጥረግርገው ብያት ነበር አልሰማለችም። ይመቻት እና እዚህ እየገባችሁ አታዳምቁ አታዳምቁ። አስር ሰው ሞተ ብለን አሁን እዚህ ብናወራ ስምንት ሰው አይመጣም ስምንት እና ተለመደኩ። የሰው ልጅ ነፍስ እኮ ቀለለች እንደ 100 ሚሊዮን አንድ ሺህ 500 ሰው ቁጭ ብሎ እዛ ቤት ሰው ይሁን ሁለት ቤት ሰማችሁን አይደለ? ሶሻል ሚዲያውን ተጠቀሙበት። ጆከር አላስገባም፣ አላስገባም እና ደግሞ እኔ ቴምር ናት የምታሳዝነኝ። እናቴን እኔ በምወዳት እናቴ የምልላቸዋለሁ፣ ቴምር ልክ ናት፣ እውነት አላት። ዝም ብሎ አንዳንድ ሰው ተነስተው የሚናገሩትን ተዋጁ። ግን ተበልታለች፣ በቃ ምንም አታመጣ። ሪቺ የኔ ቆንጆ ቴምር ተበልታለች። ፍራውል እግዚአብሔርን ሸሸ ነው የተወሰነ ብር አለው። ሆን ሳቢ አለች ጩጭ የሳ እና ተንኮለኛ ሴራ ነው የሚሸርቡ። እንዴት ቴዲን በልቶት ነበር። ቴዲ ሀዋሳን ሁለት ሚሊዮን አየር ላይ አጣጠሞት ነበር እኮ እዛ ወደ ጓደኛው ልኮ፣ ቴዲ ማን ነው? ከሶስት ቀን በኋላ ነው እሱም ሰው ነግሮት ነው። ቴዲ አካውንት እኮ የግለሰብ ነው የመቅዶኒያ አይደለም፣ ምናም ብሎ ሲነግሩት ብቅ አዲስ መረጃ ይዞ መጣ። ቴዲ ብቅ ቀውጦ ሊዋረድ ነው ምናም። ሰው እኮ ተዘጋጅቷል እኮ ሬክሰስ ፌክሰስ ብሎ ነው የመጣው። ቴምር ይሄ ሰውዬ እድሜ ልክሽን ነው የሚያዞርሽ። ዝም ብለሽ ላላህ ስጭው፣ ወይ ደግሞ ለእኔ የሆነ ብር ስጭኝ፣ እኔ ረግምልሻለሁ። አንቺ አካውንትሽ ውስጥ ሁለት መቶ ሺህ ምናምን አይችልም፣ ነው እንደ ፍራውል፣ ፌክ ነው ወላሂ። ምስኪን እናት አለች፣ አንድ እርገሚው የከላኩላት የሆነ ቡና መጠጫ። ያረቢ ያረቢ ያረቢ መረባ መረባ ውስጡ እንዲያው እንዳይወጣ ደግሞ አሉ ጀማ፣ አዛው ሰፈር አንድ ላይ የቀበሌ ቤት አይደል የምንኖረው፣ ሰብሰብ ብሎ ሽባግ ሊሆ ይችላል። ያላ ፍሯል፣ ፍሯል አላ ያንሳ አላ ያንሳ ካሉስ ብድግ ነው የሚያደርጉት። ጎረቤታችን ስምንት ጆሮ ያለው ጋቻ ሶስጡት ያለው ጀበና አላት። እዛ ላይ የሦስት መቶ ብር ቡና ከገዛሁላት፣ ቴምርዬ ወላሂ ነው የምልሽ። ውቃቤው ነው የሚገፈፈው፣ ቆሌ ይርቀዋል። በቃ በየሄደበት ውሻ ነው የሚሆነው። አላ ወይ ያ ረቢ አላ አሬ ረካን ጨት አርገው፣ አሬ ረካን ጨት አርገው፣ አይለፍለት አይለፍለት። እንደ በዛ ሰው ዘርለቀ ለቀ ዘንየረብ ዲያ ያሳዲዲ አይለቀውም። እሱን ማን አባቱ ይወጣው ጋንዴምነቱ ቴምር እሱን ካላስረገምሽ በስተቀር እሱን ሶሻል ሚዲያ ላይ ያዋርዳለሁ ብለሽ መቼም አታገኙ። ቆይ እስኪ ላስገባት። ማርዬ ደግሞ ከአንቺ ስር አልጠፋ ብሏል። ምን አሳይተሽ ነው ወይ ምን ይዘሽበት ነው? ቴምር ሚውት ሽና ቴምር ስማ ጅቦ፣ ግን እንደዚህ ወከባ ደስ ይላል። ሰውም ደሞ እብደት ስለሚወዱ ሰውን ትገለብጣለክ። እያወራ ቆንቦሬ ነገር ነው። እታካም ምን ቴምር ምንም አታመጣም። እኔ ብር አልፈልግም አልኩ ከፈለከኝ ሰው እኔ ረዳዋለሁ። ይሄ እኮ ቅም አለም ቅንቀናም እኮ ነው። እኔ አለኝ እኮ አንተ ያማል እንዴ? እኔ እኮ አሜሪካን አገር ጋር ቱ ሃውስ አካውንቴ ላይ ምን እያሳየኋቸው እዛው እያያቸው አይደል የገባሁት። እኔ ስማ ስማ፣ ቆይ ቆይ ቆይ፣ ስማ አንድ አካውንቴ ላይ ነው በነገራችሁ ላይ ቀይ ልጨርስ አንዴ አወራ ካንተ ስካሁን እኔ ልክ እንደውም አንድኛውን ቤቴን የሆነ ሰዓት ላይ በስልኬ የሆነ ሰው ማመኩፋን ነው። ቤቴን በስልክ ቁጥር ሰርች አርጎ ሲያገኝ ሚኪዬ የሆነ ወንድም ክንዴ ሚኪ ደሜ አባት ለአንተ ማን ለቃቃሚን ለማኝ ለአንተ ማን ይሰጣል? ሰው እያስገባው ከሆኖ አላየ እንደዛ ትበይ። አዎ እና ስማ ስማም፣ ማይልክ ጅቦ እኔ አንደኛውን ቤት የንራው በስልክ ቁጥሬ አውጥተውት ነው። ከዛ ኔትወርኳ ነው ምንድን ነው አሳዩኝ፣ በስምሽ ሁለት ቤት ነው ያለው ምናምን ብለው ሰው እኔ አውርቻ አይደለም፣ ሰዎች ናቸው እዚህ ስልክ ቁጥሬ ስላለ ኔትወርክ ሽን አስጊባክ። የምር እየተቆራረጠ ነው፣ ዋይፋይ እንኳን የለሽም። አንቺ ጅቦ ግን ማህሪም ማነው ከዚህ ጉዳይ ውጣ እያለ ያለው? በእናታችሁ የለኝም። ሴቪን ከዚህ ነው የሚጀምረው። ጂጂ ክያነች ማነሽ? ወይ ጅቦ እኔ እምልህ ነገር እኔ የገባሁበት ዋናው ነገር እኔ ባለፈው ተናግሬሃለሁ፣ ነግሬሃለሁ ነበር፣ አልሰማኸኝም?

እኔ በሶስት ነገሮች ላይ ነው መናገር ምፈልገው በቅድሚያ ጥራ አድርጌ ነው ምንም ሶስት ነገሮች ናቸው። በቅድሚያ ከእውነት ጎን የቆማችሁ ማንኛውም ብሄር ብሔረሰብ ኢትዮጵያውያን ቴንኪ፣ የመጀመሪያው ማለት ነው። ከእውነት ጎን ከተምር ጎን አይደለም የቆማችሁት፣ ከእውነት ጎን የቆማችሁ ሁለተኛው በግል ቆርሾ ወይም በግል እንትና እንደዚህ ብላ ነበረች፣ እንትና እንደዚህ ብላ ነበረች፣ ተምር ተናግራ የነበረች ብላችሁ ደግሞ ዳር ይዛችሁ እናያና እነጅጅ ክያ የፖለቲካ ኢሹ ያላቸው የማንነት ጥላቻ ያለባቸው ግለሰቦች ሲጨፈጭፏት ቆማችሁ ያያችሁ ደግሞ በጣም ታሳፍራላችሁ። ሶስተኛው የብልጽግና ሰዎች አታክስ ሲያደርጓት የፖለቲካ ሪዮት አለሟን ተከትሎ ሚኪ ዙርሽ ዙርሽ ፖለቲካ ነው መሰለኝ። የጀግና አንቺ ትሻያለሽ እኮ ከሌሎቹ እናቴ ት አራዳነሽ ይ አራ ባልና ሚስት ተፋተው እርቅ ቢሰበሰቡ ራሱ ሚኪ ፖለቲካ የአማራን ፖለቲካ ነው የሚያወራው። እናቴ እኔ ይመቸኛል። ቆይ አንዴ ይላል። አንዴ በትዳን ሁለት ነገር አለ፣ ሶስት ነገር አለ። ይመና ትዳር እኮ ነው። በቃ ከአማራ ጋር ፍጹም ያገናኘውን ነገር ቤት በኩል በዚህ ጠምዝዙ ምናምን ያመጣና አማራ ቁጭ ያደርጋታል፣ ነገሩን ይቀይረዋል። በቃ እዚያ ቤት ስለ አማራ ነው የሚወራው። እውነትህን ነው ሚኪ ዋ የእኛ ጀግና አለቅ እሱ ይሻላል ከሌሎቻችሁ። እናቴ ትሙት፣ እሱ ይሻላል።

እኔ ቤት እኔ ቤት እከፍታለሁ እኔ ቤት ነው ያ ብንዳት ከፊ ሌላሉ። 10 ወር የሚሰድቡት በአንድ ሺህ ብር የሚሰድቡ ሰዎች እንገዛለን። የእኛ ስድብ እኮ ቅመም አለው። ይሄ ዝም ብሎ ስድብ ስድብ አይደለም እ እና ምዕመናን እንግዲህ ዛሬ መሀሪን አገባ። መሀሪ እኔ ምንም አልጣምከኝም። ከኢትዮጵያ ጉዳይ ትወጣለህ አትወጣም። አንሻቢያ እንዳለ የኢትዮጵያ ጉዳዮች ላይ እኮ መሀሪ ነው የምታገኙት። አይጠፋም ደግሞ ደስ የሚለው ነገር ያስፈራራቸዋል። አበሻም በጭባጫ ናቸው ይፈራሉ። ማሪ ሲያወራ አፋቸውን ነው የሚዘጉት። እውነት መጥቶ የሚገላቸው ምናምን ስለሚመስላቸው ይመሻንተን ያወክበት ይህን ኢትዮጵያ ፖፖላሪ የሰው ተቃራኒ ስማ ጉዳዩን እኮ ከአሰብ ጋር አላገናኘውም። መሪ እንዲ አረባት ወንድሜ አያዋጣም። ያለው ፊራ ያለውን እኔን ሲያይ አሰብ መስዬ እታየዋለሁ እንዲ ምናምን ብሎት እኮ ደሙ ፈላ። ደሙ ይፈላል። እኔን ሲያይ አሰብ መሰልኩት። ቴምር እንደተበደለች ታውቃለህ፣ አታውቅም? እሷ ምትጠይቅ የምትችለው አንድ ነገር ነው የምጠይቀው፣ የምመሰለ ውድ ዋጋ እቃ ተሽጦልኛል ማለት መጠየቅ ትችላለች። ተሸውዳለች፣ ተሸውዷ ትሪክ የለውም፣ ትሪክ የለውም። አጭበርብሯታል። አ በቃ እውቀት ስላልነበራት ያንን ተጠቅሞ ተወሱ ሌላ ነገር አጭበርብራ አንተ ፕሮሰሱ አፈር ብላ አንተ ሽማግሌ ችግር አለብህ። እናቴን ተምር ሰርቷታል ሰራ ፍራውል በጣም ጎበዝ። እሷን ብቻ አይደለም፣ እኔ ብዙ አቃሉኝ። እናቴን ካገር ጀምሩ ከነ ባልቤት ጋር ምናምን ሀያት ጋር ማፊያ እኮ ነው። ተዘጋጅቶ አቀዶ ቀምሮ እኮ ነው የሚመጣው። አሁን ከላይፍ ቁጣው ላይ ይቀምራል ቁጭ ብሎ እከሌ ምን ተናገረ፣ ስሌቱ ሂሳቡን ይሰራዋል። እከሌ እንዲሰራው እንዲባረገው ምናምን አለኝ መቶ ሚሊዮን ነው። አያችሁት 309 ሚሊዮን ዶላርስ ሰራት መቶ 47 ብር ከ30 ሳንቲም ይዛል ማለት፣ ሰው ያምናል፣ ግን ደስ አይል። ይህ ምድረ ጭቅቀታም ዳ ህዝብ እኮ በቃ ቁጥር ሲያምን፣ እኔ ፍራውል ካሽ ብር ጋር አላሳየኝ አላምንም። እንዲህ ሻንጣ ሙሉ እንዲህ እንዲህ ሻንጣ ይዞ አላም ነው አላም ነው እንዲህ ይሰራራዋል። ትቀልዳለን። እሷ ያለፈለት መቼ እንደሆነ ታውቃላችሁ? የሆነ ሰዓት ላይ ኢትዮጵያ ውስጥ ማለት ነው የውጭ ሀገር ዜጎች ኢንቨስት ማድረግ አይችሉም። እንደ ሳውዲ አረቢያ ነበር። ሱቅ ለመክፈት ብትፈልግ ሳውዲ አረቢያ ላዚም አረብ ያስፈልጋል። መዋጤን ነው የሚከፍትል። እና የሆነ ሰዓት ላይ መንግስት ተከልክሎ ነበርና ይህን የህንድ የቻይና ሀብታም ፍራውል በስሙ ፍራውል እኮ ቻይና መግባት አይችልም፣ ህንድ መግባት አይችልም። ተከሷል እኮ እዛ። ትቀልዳላ አጫ ስር የምትልክ ብ አትከፊ አንች፣ ችግር አለብሽ። ትከፊ አለሽ አከፊ ማንች ሴቴ፣ አንድ ነገር ልጠይቅ ፍራውል አሁን ለምሳሌ ውጭ ሀገር የሚኖሩ ሰዎች ብራቸውን ይበልጣቸዋል፣ ይበልጣቸዋል፣ ይበልጣቸዋል። እና ውስጥ እኮ አልገባንም። ኖ እምልክ እውነተኛ ብር ያለው ሰው ብሩን ባንክ ውስጥ አያስቀምጥም። ለምሳሌ ነጋዴ ነኝ የሚል እንደሱ አይነት ሰው እንትን ይገዛል፣ ይገዛል ይበልጠናል። እኛ ያለን ሁለት ሬንጅ ሮቨር ነው፣ እሱ ያለው አንድ ነው። ይበልጠናል። ጅቦ ግን እንደ ሀሳብ፣ አንድ ሀሳብ አሜሪካ ነው አይደል ማሪ የሚኖረው ፍራውልንና ባህሪ፣ ለምን በአካል አናውቅም? ማሪ እኮ ኑሮ የመረረሰው እኮ ነው። ሂዶ ጠብሶ ጠብሶ ነው የሚገርምህ፣ አረሳውን አንተ ማህሪ ስራ ሲሰራ ነው የምናየው። እንትና ደግሞ ቁጭ ብሎ ሲያወራ ነው የምናየው። በሴቶቹ እጅ ወድቋል አንተ የሚያስፈራራው ማህሪ በሴቶች እጅ ላይ ነው በሌላ ነገር የማንም ዘርሁን የማንም ዘርሁን እኔም በአካል ማግኘት የሚችል ሰው ካለ አምሬዲ ጨዋታ ነው። እኔም ማግኘት የሚፈልግ ሰው ካለ ኤኒታይም ሀያ እራሳ አደውልልኝ። እዚህ ሁሉ እንደ ዶሮ ገነጣጥዬ ላይ አሳያለሁ፣ ማናቸውንም እኔ ወይ ካላስወጣኋቸው አታናገሩ። መሐሪ አንድ ነገር ልንገርህ። ለምሳሌ አንተ አሁን አንድ ሕይወት ነው ያለ፣ አንድ መሐሪ ነ፣ አንድ ነ፣ በቃ አንድ አንተ ብቻ ነ፣ ሌላ እዚች ምድር ላይ መሐሪ የለም። እና አገኛችኋለሁ ምናምን ምናምን ስትል ለምሳሌ አንዱን ታገኘዋለህ፣ ትጠብሰዋለህ በሽጉጥ ምናምን ከዛ እድሜ ልክን እስር ቤት ትበሰብሳለህ። ይሄ እኮ ነው ትርጉሜ። ሌላ መሀሪ ዝሽምር ይለህ አይተራክህን ይዞ አይነዳ። አንተ ግን ስንት መሀሪን ወይ ይጠብሳል ወይ ትጠብሳለህ። ከጠበስከው እስር ቤት ትበሰብሳለህ። ከጠበስህ ደግሞ ማሻለህ በሳጥን ወደ ሀገር ትገባለህ። ይሄ እኮ ኧረ ተው አስብ፣ መሀሪ ተው። አሁን አንድ ሺህ ዶላር ላክልኝና በደንብ እናወራለን። ላስዲግማ እ ሌላ ድራማ ላይ ተወኝ። እኔ አያገባኝም ያገባኝ የመቅዶኒያ ምናምን ይሄ የሚላላሱት ነገር ያገባኝ የነበረው እራክማሪ ግን የወላይም ፍንዳታ ሆነች ቀረች በቃ። ሰክሰስ ሰክሰስ ሰክሰስ ሰክሰስ ሰክሰስ ሰክሰስ ሰክሰስ አሁን ከሞት አልሞተ ብዬ ጅቦ አያ ይዞ ብትሞት እንኳን እኛ እናለቅስላለን ስል ነበርኩ

ጉዳይ እኔ አንድ ነገር ልንገርህ፣ ሄዶ የአማራ ሕዝብ ሄዶ አይደለም ትራኩን ያጋዘው። እኛ አሁን በትራክ ጉዳይ ላይ ሕዝብን እንደ ማን አነሳ አድርጋችሁ አትክተቱት። ይሄ ነገር ባለባት ትረገጣለች። አለቀ ማን